ጤና ይስጥልኝ ዛሬ ስለ ሁለት ተጫዋቾች የኬሪየር ፓዝ የተሳሳተ የቡድን ምርጫ በማስመልከት የተወሰኑ ሀሳቦችን ለማንሳት እሞክራለሁ። አንደኛው ተጫዋች እንግዲህ ጃክ ግሪሊሽ ነው። ጃክ ግሪሊሽ ከቀናት በኋላ በሚደረገው የፊፋ ክለብ ወለት ካፕ ላይ በማንሲቲ ስብስብ ውስጥ እንደማይካተት ተገልጿል። ይህም ከክለቡ ሊለቅ መሆኑን ነው ዘገባዎች የሚገልጹት። ሌላው ደግሞ ጄደን ሳንቾ ነው። ጄደን ሳንቾ በውሰት በተገባደደው ሲዝን ከቼልሲ ጋር ነበር የቆየው። የኮንፈረንስ ሊግ አሸናፊም ሆኗል። ቡድኑም ወደ ቻምፒዮንስ ሊግ ቶፎር ውስጥ እንዲጨርስ አስችሎታል። ቶፕ ፋይቭ ነው፣ ቻምፒዮንስ ሊግ የሚያልፉት አራተኛ ቼልሲ እንዲጨርስ አስችሏል። በተወሰነ መልክ አስተዋጽኦ አድርጓል ማለት ነው። ገባ ወጣ አይነት ማለት አስተዋጽኦ አበርክቷል። ነገር ግን በግል ጉዳዮች ባለመስማማቱ ከቼልሲ ጋር ቼልሲ የአምስት ሚሊየን ዩሮ ክፍያ ለዩናይትድ በስምምነቱ መሰረት በመክፈል ወደ ዮዋንያቱ ተመልሷል ማለት ነው። እንግዲህ እነዚህ ሁለት ተጫዋቾች ወደ ሁለቱም ከማን ዩናይትድ ወደ ማን ዩናይትድ ጄደን ሳንቾ ከመሄዱ በፊት ጃክ ግሪሊሽ ደግሞ ወደ ማን ሲቲ ከመግባቱ በፊት እጅግ በጣም የተለዩ አስደናቂ ተጫዋቾች ናቸው። ለማየት በጣም የሚማርኩ በጣም ኤክሳይቲንግ ተጫዋቾች ነበሩ። ነገር ግን በኋላ ላይ ከነበሩበት ክለብ ባደረጉት ምርጫ እንደ ተጫዋች የነበራቸውን ነፃነትም ማተው ሴም ታይም ደግሞ ዲቨሎፕመንታቸውን በሚገድብ የከባቢ ውስጥ እንዲሆኑ ተገደው አቅማቸው ማሳየት ባለባቸው ደረጃ ማሳየት አልቻሉም ማለት ነው። ከዚህ አንፃር ስለ ሁለቱ ተጫዋቾች የተወሰኑ ሀሳቦችን ለማንሳት እሞክራለሁ። ከጃክ ግሪሊሽ እጀምራለሁ ማለት ነው። እንግዲህ ጃክ ግሪሊሽ ወደ ሲቲ ከሚሄዱ በፊት የአስቶን ቪላ ተጫዋች እንደነበር እናስታውሳለን። በቪላጅ እጅግ በጣም አስደናቂ ተጫዋች ነበረ። በነፃነት በአብዛኛው ከግራ የሚነሳ አይነት ተጫዋች ነበር። ነገር ግን በነፃነት በጥልቀት ወደ ውስጥ የሚገባ ነው። ኳሶችን በጣም ድሪብል የሚያደርግ ነው። ተጫዋቾችን ዋን ቪዋን ማሸነፍ የሚወድ አይነት ተጫዋች ነው። የቡድኑ የልብ ምት ነው ማለት ይቻላል። ፈጣሪው ተጫዋች ይሄ ነው ማለት ነው። ሶ ሞሮፍ የመስመር አጥቂ አይነት ተጫዋች ሳይሆን የዋይድ ፕሌይ ሜከር አይነት ተጫዋች ነው ማለት ነው። ከመስመር ላይ ተነስቶ ጥልቀት እየገባ የግብ ዕድሎችን የሚፈጥር ግቦችንም የሚያስቆጥር አይነት ተጫዋች ነበር ማለት ነው፣ በአስቶን ቪላ ቆይታው ማለት ነው። በቆይታውም ብዙ ኳሶችን ድሪብል ያደርግ ነበር። ለምሳሌ በቪላ ቆይታው በ2015 16 ወደ 19 የሚሆኑ ድሪብሎችን ማድረግ ችለዋል። በ201920 ወደ 71 የሚደርሱ ድሪብሎችን ማድረግ ችለዋል። በመጨረሻው ሲዝን ደግሞ 2020/21 ደግሞ ወደ 6.1 የሚሆኑ ድሪብሎችን አድርጓል። ይሄ የበለጠ ኳሶች እግሩ ስር እንደሚገቡ፣ በነፃነት እንደሚንቀሳቀስ፣ የበለጠ የቡድኑ ማጥቃት በሱ ስር እንደሚያልፍ የሚነግረን ቁጥር ነው ማለት ነው። ነገር ግን እንደዚህ አይነት በነፃነት የሚጫወተው የነበረው ጃክ ግሪልሽ ከአስቶን ቪላ በመውጣት ወደ ማንሲቲ ከሄደ በኋላ እንግዲህ ሙሉ ለሙሉ ቪላ ላይ የምናውቀውን አይነት ግሪሊሽ አጥተናል ማለት ነው። ብዙ ኳሶችን ድሪብል ከማድረግ ይልቅ ሞር ፓሶችን ከፓሶችን ሞር ሴፍ የሆኑ ፓሶችን የሚያደርግ አይነት ተጫዋች ሆኗል ማለት ነው። ይሄም በፔፕ አማካኝነት የበለጠ ሞር ሲስተም ቤዝድ የሆነ አጫወት ሪስትሪክትድ የሆነ ነፃነቱን አንድ ተጫዋች መግለጽ ባለበት ደረጃ እንዳይገልጽ በሚያደርግ ሲስተም ውስጥ እንዲጫወት በመገደዱ ሞር የተሽላይን ዊንገር አይነት ሚና የተሰጠው አይነት ተጫዋች ሆኗል። ተጫዋቾችን ዋን ቪ ዋን ከማሸነፍ ይልቅ ደግሞ የበለጠ ፓሶችን መሮፈ ፓሰር እንዲሆን ነው የሆነው ማለት ነው። ጃክ ግሪሊሽ ሶ ማንነቱን ነው ያጣው ማለት ነው። ቤዚክሊ ባለፉት ዓመታት በማንሲቲ ቆይተው የፕሪሚየር ሊግ ዋንጫዎችን በተዘጋጋሚ አግኝተዋል። ቻምፒዮንስ ሊግ አሸንፏል። የካፕ ዋንጫዎችን አሸንፏል። ነገር ግን በነዚህ ዋንጫዎች፣ በነዚህ ድሎች ውስጥ በቀላሉ ያስከፈለ ዋጋ ምንድ ነው? የእሱን ክሪኤቲቭ አይደንቲቲ ዋጋ አስከፍሏል ማለት ነው። ማንሲቲ እሱ ለማስፈረም ወደ መቶ ሚሊየን ዋጋ ቢከፍሉም፣ እሱ ደግሞ በተቃራኒ እነዚህን ዋንጫ ለማግኘት ደግሞ ይሄ የተፈጠራ ማንነቱን ለመክፈል ተገዷል ማለት ነው። አሁን ብዙ ጊዜ ጃክ ግሪሊሽ ፍሎፕ ሆነ ተብሎ ተጫዋቹ ላይ ፎከስ ይደረጋል። በማንሲቲ ከመጣ በኋላ ጥሩ ፐርፎርም ባለማድረጉ ወይ ደግሞ ቪላ ላይ በተመለከት መመልክ ባለማድረጉ ማለት ነው። እና በአብዛኛው ወቀሳው ተጫዋቹ ላይ ነው ፎከስ የሚያደርገው ነው። ነገር ግን ተጫዋቹ በዚህ መልክ ፐርፎርም ለምን አደረገ ብሎ መጠየቅ የሚያስፈልግ ይመስለኛል። ወይም ቪላ ለምን እንደዛ ፐርፎርም አደረገ ወይ ደግሞ ማንሴቲ ሲገባ ደግሞ በዛ ደረጃ ለምንድን ነው አቋሙ የወረደው፣ ምን አይነት የአጫወት ባህሪ ነው ያለው የሚለው መመልከት ያስፈልጋል ማለት ነው። እንግዲህ ወደ ቪላ ቀድሜ እንደጠቀስኩት የበለጠ ነፃነት ነበረው ኦፍኮርስ የክለብ ደረጃውም ቪላና ማን ሲቲ ተመሳሳይ ሌቭል ላይ አይደለም። ስለዚህ ወሳኙ ተጫዋች የቪላ እሱ ነው። ብዙ የፈጠራ የክሬቲቪቲ ጉዳዮችን እንዲወጣ የሚጠበቀው ጃግሪልሽ ነው። ይሄ ደግሞ የበለጠ አቅሙ እንዲያሳይ እድል ፈጥሮለታል ማለት ነው። ጃግሪልሽ የበለጠ ኳስ የሚፈልግ አይነት ታይፕ ተጫዋች ነው ማለት ነው። የሆነ አንድ በተወሰነ ቦታ ላይ ተወስኖ የሚጫወት አይነት ተጫዋች ሳይሆን በጥልቀት በብዙ ቦታዎች ሩም እያደረገ ኳሶች በተደጋጋሚ እየነካ የበለጠ ድሪብል እያደረገ ለመጫወት የሚመርጥ አይነት ተጫዋች ነው። ይህን እድል ግን ይሄን አይነት አጫዋት ግን ወደ ሲቲ ከገባ በኋላ በትልቁ የቀነሰው ማለት ነው። አሁን ሲቲ ከገባ በኋላ ቀደም የጠቀስኩት የድሪብል ነንበሮች ነበሩ ቪላ ያለ ማለት ነው። ሲቲ ላይ ግን ከመጣ በኋላ በመጀመሪያው ሲዝኑ በ2021/22 34 የሆኑ ድሪብሎችን ያስመዘገበው፣ በ2022/23 ደግሞ 32 ድሪብሎችን ያስመዘገበው በ2023/24 ደግሞ 16 ድሪብሎችን ብቻ ነው ያስመዘገበው። በተገባደደው ሲዝን ደግሞ እንግዲህ ያን ያህል ብዙ ጨዋታዎችን ሲያደርግ አልተመለከት ነው ማለት ነው። እና እንግዲህ እነዚህን ድሪብል ያደረጋቸውን ቁጥሮች ስንመለከት በመጀመሪያው በቪላ ሲዝን 19 ካስመዘገበው እንጂ ሁለቱ ላይ 71 እና 61 ነው ያስመዘገበው። በ2021 ና በ2022 በ2023 ያስመዘገበው አጠቃላይ ብንደምረው እራሱ ወደ 66 ነው የሚመጣው ማለት ነው ያ ማለት በ2019 20 በቪላ በነበረበት ጊዜ ካስመዘገበው በአንድ ሲዝን ያነሰ ቁጥር ነው ማለት ነው የምንመለከተው ማለት ነው። ወይ ደግሞ 2021 ካስመዘገበው ጋር በጣም የተቀራረበ ቁጥር ነው ማለት ነው። የበለጠ እንቅስቃሴ ላይ ኢንቮልቭ የሚያደርግ ነው። በባህሪውም እንቅስቃሴ ላይ ብዙ ኢንቮልቭ ማድረግን የሚመርጥ አይነት አጫወት ያለው ተጫዋች ነው ማለት ነው። ብዙም ተገማች ያለው ተጫዋች እራሱን በጣም ኤክስፕሬስ የሚያደርግ አይነት ተጫዋች ነው ማለት ነው። በነፃነት ወደ ግራም ከግራ ካለበት ቦታ ወደ መሀልም ይገባል፣ አደሴምቴም ወደ ቀኝም ድሪፍት ያደርጋል። በደንብ ኢምፕሮቫይዝ የሚያደርግ ነው። ቴምፖ ኮንትሮል የሚያደርግ አይነት ተጫዋች ነው ማለት ነው። እንደዚህ አይነት የነበረው ተጫዋች ነው ቪላ ላይ። ሲቲ ከገባ በኋላ የበለጠ ሞር ድሪብል ከሚያደርግ ይልቅ ሞር ፓስ የሚያደርግ አይነት ተጫዋች፣ የተለያዩ ሪስኮችን ለመውሰድ ደግሞ ሞር ሄዚቴት የሚያደርግ አይነት ተጫዋች። ይሄን ደግሞ ካደረገና ምናልባት ደግሞ ድሪብል ተጫዋቾችን ለማለፍ ከሞከረ ወይ ደግሞ ሪስኮችን ለመውሰድ ከሞከረ ደግሞ ያን በሚሞክርበት ጊዜ የሚፈጠር ማንኛውም አይነት ተርኖቨር በኋላ ላይ ቀጣይ ጨዋታ ላይ እንዳይሰለፍ የሚችልበት እድል ስለሚፈጠር በብዛት ሴፍ የሆኑ ፓሶችን ነው ፓሶቹም አብዛኛው ሴፍ የሆኑ ፓሶችን ሲያደርግ የምንመለከተው። አንድ ተጫዋች ወደ ሆነ ክለብ ሄዶ አዲስ ኢንቫይሮንመንት መልመድ ቻሌንጂንግ ነገር ነው። ከዛ በተጨማሪ ግን የክለቡ ያለበት ኮንዲሽን አደሴም ታይም ደግሞ ክለቡ የሚጫወትበት መንገድና እሱ ከነበረበት መንገድ አንጻር እንዴት ነው ብሎ የሚለውን ነገር ማጤን የሚያስፈልግ ይመስለኛል። ተጫዋቹ እዚህ ቡድን ላይ አልተሳካለትም በቃ ፍሎፕ ነው ብሎ ሙሉ ለሙሉ ይሄን ተጫዋች ብሌም ከማድረግ በፊት ማለት ነው። ስለዚህ እኔ የምረዳው ግሪልሽን የግሪሊሽን ታለንት ወይ የግሪልሽን ግሮዝ ማለት ነው ማንሲቲ በመሄዱ ምክንያት በፔፕ አማካኝነት ሙሉ ለሙሉ እድገቱ እንዲገታ ነው የተደረገው ማለት ነው። ዋንጫ እንዲህ ስናየው ዋንጫዎችን አሸንፏል ብለን እናወራ እንችላለን ወይ? ቻምፒዮንስ ሊግ ያሸንፉበት ሲዝን ላይ የተሻለ ከአጠቃላይ ከተመለከተው የተሻለ ነገር የተንቀሳቀሰበት ሲዝን ነው ማለት እንችላለን። ነገር ግን ማደግ ይሄ ዲቨሎፕመንቱ ሙሉ ለሙሉ የተገታው ማለት ነው እና ይሄ ደግሞ የሆነበት ከነበረበት ራሱ ሞር ኤክስፕሬሲቭ ከሆነው ፉትቦል የበለጠ ደግሞ ሲስተም ቤዝድ ወደሆነው ሞር ሜካኒካል ወደመሆነው ማለት ነው ማቭሪክ ታይፕ ከሆነ አጫወቱ ወደ ሞሮፍ ሜካኒካል ወደ ሆነው ሲስተም ነው የሄደው ማለት ነው። ይሄ ኢምፓክት ፈጥሮ ግሪሊሽ የማናውቀው አይነት ግሪሊሽ ወይም ቪላ ላይ ያየነው ግሪሊሽን በምንም አጋጣሚ ማንሲቲ ላይ ሳንመለከተው፣ እንግዲህ ከክለቡ ጋር ወደ መለያየት ደርሷል ማለት ነው። ይሄ የሚነግረን ምንድን ነው? አንድ ተጫዋች በማንኛውም ሁኔታ ውስጥ የክለብ ምርጫ ሲያደርግ፣ አንደኛ የክለቡን ያለበትን ኮንዲሽን አደሴን ታይም ደግሞ በምን አይነት አጫወት በምን አይነት አሰልጣኝ ውስጥ ነው የመሰለጠ ነው የሚለውን ማጤን ያስፈልጋል ማለት ነው። ምናልባት ግሪልሽ በሰዓቱ ፕሪሚየር ሊግ ሻምፒዮን የነበረ ቡድን ነብሮ ማንሲቲ፣ ግሪልሽ በሄደበትም ጊዜ ከሱ በፊት የነበረውን ሲዘን ሻምፒዮን የነበረው ማንሲቲ ነው። ለ2021 ሲዘን ሻምፒዮን ነበረ ማንሲቲ። ሌሎች ካፕ ጌቦችን ሲያሸንፍ ነበር። ሻምፒዮንስ ሊግ ፋይናሊስት መሆን ችሎ ነበር። ሲሆ አንድ አሸናፊ ቡድን እንደገና ደግሞ በፔፕ ጋርዲዮላ አይነት አሰልጠኝ የሚሰለጥን ቡድን ነው የሚሄደው፣ በሚል ምናልባት ኬሪየር ዋይዝ ኳሲ ያድጋል ብሎ በማሰብ ምናልባት ሄደው ሊሆን ይችላል። ነገር ግን ያ መካ በሆኑ በዋናነት አንድ ተጫዋች ፖቴንሺያሉን ማክሲማይዝ ሊያደርግለት የሚችል አሰልጣኝ እየሄደ እንደሆነ ማረጋገጥ መቻል አለበት ማለት ነው። ከዚህ በፊት ጠቅሻለው በኦቢ ዋን ፖድካስት ላይ ሄደን አዛርድ የቀረበ ጊዜ የጆኖ ሚካኤል ፖድካስት ላይ ጆኖ ሚካኤል ምን ያህል ፔፕ ጋርዲዮላን እንደሚያደንቀው ገልጾ ሄደን አዛርድን በፔፕ ስር ብትጫወት ኖሮ እንዴት ነው ብሎ ጠይቆት ነበረ። ያው በፔፕ ስር ብትጫወት በጣም አስደናቂ ትሆን ነበር በሚል እሳቤ ነበር የጆር ሚሚኬል አጠያቅ። ነገር ግን ኤደን አዛርድ የመለስለት አይኖ ፔፕ ትልቅ አሰልጣኝ ነው፣ ነገር ግን አይ ላይክ ማይ ፍሪደም ቱ ማች ብሎ ነው የመለስለት። የበለጠ ነፃነቴን እወደዋለሁ ብሎ ነው ማለት በፔፕ አይነት አጫወት ውስጥ የበለጠ ራሴን የምገልጽበት እድል አይኖረኝም ከዚህ በፊት ከነበረብኝ። ማለት እኔ ልጮትበት በምፈልገው መንገድ ልጫወት አልችልም፣ ልገደብ እችላለሁ፣ የበለጠ ነፃነቴ ላጣ እችላለሁ አይነት ነገር ብለው ነበር። ግሬሊሽ አይነት ተጫዋችም የበለጠ ነፃነት የሚፈልጉ አይነት ተጫዋች ነው ማለት ነው። በዚህ የክለብ ምርጫው ምክንያት ዋንጫዎችን ቢያሸንፍም፣ በዋንጫዎች ውስጥ ደግሞ ይሄ የክሪኤቲቭ አይደንቲቲውን የራሱን ኤክስፕረስ የሚያደርግበትን መንገድ ወይ እንደ ተጫዋች ብዙ ተመልካች የወደደውን ያደነቀውን ማንነቱን እንዲያጣ ሆኗል ማለት ነው። ዋንጫዎችን ሲያሸንፍ ሌላ ተመሳሳይ ፓዝ ሮንግ የሆነ ፓዝ የመረጠው ጄደን ሳንቾ ነው። ጄደን ሳንቾ ወደ ዩናይትድ ከመሄዱ በፊት በዶርትሙንድ ቆይተው አስደናቂ ጊዜ ነበር ያሳለፈው። በአጠቃላይ ቲክ በዶርትሙንድ ወደ ሃምሳ በላይ ግቦችን ከስልሳ በላይ አሲስቶችን ያስመዘገበ አይነት ተጫዋች ነው። አውትፑቱን በጣም የሚደንቅ ነው። እንዲሁም ለማየትም እጅግ በጣም የሚማረግ በጊዜው ምን ያህል ጄኔሬሽናል ታለንት እንደሆነ በተደጋጋሚ የተገለጸ ተጫዋች ነው ማለት ነው። ምናልባት ጄዶን ሳንቾ አጫወቱ፣ ምናልባት ይሄ ኮንቲኔንታል ስታይል ኦፍ ፕሌይ ልንለው እንችላለን። የሆነ አህጉሪቱን የበለጠ ከእንግሊዛዊነት ይልቅ ሌሎች አውሮፓ አይነት ለማየት የሚማርኩ አይነት የአውሮፓ የአውሮፓ ሀገራትን ተጫዋቾችን የሚመስል አይነት ተጫዋች ነው ማለት እንችላለን ማለት ነው። ይሄ ኮንቲኔንታል ስታይል ኦፍ ፕሌ ማለት እሱን ነው። ያ ማለት እንግዲህ እንግሊዝያዊ ተጫዋቾች በአብዛኛው የሚገለጹበት ሞሮ ይሄ ትራዲሽናል ስታይል ኦፍ ትራዲሽናል እንግሊዝ ስታይል ኦፍ ፕሌ ብለን ልንገልጻቸው የምንችለው የበለጠ ፔስ ያለው ፓወር ያለው ብዙ ክሮሶች የምንመለከትበት ቀጥተኛ ሩጫ የምናይበት አይበት ሞር ሀይ ቴምፖ እግር ኳስ የምንመለከትበት ፊዚካል ፍልሚያዎች ላይ የበለጠ ፎከስ የተደረገበት አይነት አጫዋት ይሄ እንግሊዝያዊ ተጫዋቾች ብለን ስንገልጽ ቅድሚያ አይምሮአችን ላይ የሚመጣው ማለት ነው። ነገር ግን ሞሮፍ የኮንቲነንታል ስታይል ኦፍ ፕሌ የምንለው የበለጠ ሞር ቴክኒካል የሆነ ነገሮች የሚስተዋሉበት ሞሮፍ ይሄ ሊንክ አፕ ፕሌ ወይም ኮምቢኔሽን ፕሌ የምናስተውልበት አጫጭር ኳስ ቅብብሎች፣ አንድ ሁለት ቅብብሎች ማለት ነው የምናስተውልበት ፕላስ ደግሞ መስመሮች መሀል ራስን ፖዚሽን የማድረግ ኢንቴሊጀንስ ያላቸው አይነት ተጫዋቾች፣ ጥሩ የሆነ ዲሲሽን ሜኪንግ ያላቸው አይነት ተጫዋቾች፣ እንደዚህ አይነት ባህሪያቶች የምናስተውልባቸውን ነው እንግዲህ በዚህ ካታጎራይዝ የምናደርገው ጄደን ሳንቾም እንደዚህ አይነት ተጫዋች ነው። አሁን ላይ እንደ ሳንቾ አይነት ሜይ ቢ እንደ ፊልፎደን አይነት እንደ ኮል ፓልመር አይነት ተጫዋቾችን እዚህ ላይ ካታጎራይዝ ልናደርገው እንችላለን እና የተለየ ተጫዋች ነው ማለት ነው። የቀድሞ የአንደርስ ክስቲን የእንግሊዝ ብሔራዊ ቡድን የአንደርስ ክስቲን አሰልጣኝ የነበረው ዳን ሚቺቼ ምን ብሎ ነበረ በሚያሰለጥበት ጊዜ ማለት ነው ጄደን ሳንቾ ማለት ነው በ2013 እስከ 16 አካባቢ ይመስለኛል። በዛ ጊዜ ውስጥ ነው የእንግሊዝ አንደር ሴክስቲን አሰልጣኝ የነበረው። በዛ ጊዜ ውስጥ በዛ ጊዜ ጀነን ሳንቾ የአንደር ሴክስቲን ተጫዋች ነበር። እነ ካለም ሃድሰን ኦዶይ አይነት ተጫዋቾች፣ ፊል ፎደን አይነት ተጫዋቾችን በተመሳሳይ ጊዜ ነበሩና ስለ ጀነን ሳንቹ የኛ የእንግሊዛውያን የኔማር አይነት ተጫዋች ነው ብሎ አድናቆቱን ችሮት ነበረ ማለት ነው። ከግራ የሚነሳ አይነት ተጫዋች ነበር ለዛ አንደር ሴክስቲን ብሄራዊ ቡድን ማለት ነው እና ተገማች ያልሆነ አይነት አጫወት አለው። ከኳስ ጋር በጣም ምቾት የሚሰማ አይነት ተጫዋች ነው እና ከኔ ማርጋ ነበር በጊዜው አነጻጽሮ የነበረው ይሄ የአንደር ሲክስቲ አሰልጣኝ የነበረው ዳን ሚቼቼ። የአርሰናልም የታዳጊ ቡድኖች አሰልጣኝ ሆኖ አገልግሏል ማለት ነው እና በዚህ ደረጃ ትልቅ ደረጃ ይደርሳል ተብሎ በብዛት ሲጠቀስለት የነበረ ተጫዋች ነው። አስደናቂ ቪዥን የነበረው ነው። አስደናቂ የፓሲንግ ሬንጅ የነበረው አይነት ተጫዋች ነው። በጣም ድሪብለር ነው ፋይናል ሰርድ ላይ ነው። በጣም ኮምፖሸሩ የሚገርም ነው። አሁንም ኢቨን እንደዚህ ጥሩ ጊዜ በማያሳልፍባቸው ጊዜያቶች ፋይናል ሰርድ ላይ በጣም ኮምፖዝድ የሆነ አይነት ተጫዋች ነው ማለት ነው። ይሄ ተጫዋች ግን የበለጠ እንግዲህ ወደ ከዶርትሙንድ ጋር ከተለያየ በኋላ ወደ ማን ዩናይትድ ከሄደ በኋላ እንግዲህ ያን ጄደን ሳንቾ ልናየው ልንመለከተው አልቻልንም ማለት ነው እና አሁን የጃክ ግሪሊሽ በአብዛኛው ማንሲቲ ሞር ስቴብል የሆነ ቡድን ነው። ዋንጫዎችን እያሸነፈ የነበረ ቡድን ነው በጣም ጥሩ ተጫዋቾች የነበሩት ስብስብ ነው ማለት ነው። ስተት የነበረው የሄደበት ቡድን ውስጥ ቡድኑ የሚጫወተው አጫወት መንገድ ለሱ የሚሆን አለመሆኑ ነው ያነፃነቱን ስለሚገድመው ነው። ስለዚህ ሞሮፍ ከአሰልጣኙ የአጫወት ዘይቤ አንፃር የተገናኘ ነው የጃግሪሊስ የተሳሳተ ውሳኔ ማለት ነው። ይህን ከዋንጫ አንፃር ሳይሆን አንድ ተጫዋች እንደ ተጫዋች ከእድገቱ አንፃር ከዲቨሎፕመንቱ አንፃር ነው ይህን እያልን ያለ ነው። ጄደን ሳንቾ ግን የበለጠ አሰልጣኙ ሲስተም ባሻገር ደግሞ ማን ዩናይትድ የነበረበት ኮንዲሽን ነው የበለጠ። ማን ዩናይትድ ሲባል ትልቅ ክለብ ነው፣ ሶሞሮፍ ብራንዱን ላይ ፎከስ ያደረገ አይነት ዝውውር ነው የሚመስለው ማለት ነው። ነገር ግን ቡድኑ አንስቴብል ነበረ፣ የተረጋጋ ቡድን አልነበረም። አንድ ሴም ታይም ደግሞ በጊዜው እንግዲህ የተዘዋወረ ጊዜ ሶልሻ ነበር የዩናይትድ አሰልጣኝ። በሶልሻ ስር ደግሞ ዩናይትድ የበለጠ የሽግግር እግር ኳስ የሚጫወት አይነት ቡድን ነው። ጄዶን ሳንቾ ደግሞ ኳስን ሞር ፖሰስ የሚያደርግ ቡድን ላይ ሲጮት ነው የበለጠ ምቾት የሚሰማው ማለት ነው። በነፃነት እየተንቀሳቀሰ ሞር ኳስን ፖሰስ የሚያደርግ ቡድን ሲጮት ነው እንግዲህ የበለጠ አቅሙ ማሳየት የሚችለው ዩናይትድ ደግሞ በሶልሻም ስር የነበረው የበለጠ የትራንዚሽን ቡድን ነበር። ሶልሻም ከሄደ በኋላ በኤሪክ ቴናክ ስር በተመሳሳይ መንገድ ነው የቀጠለው ማለት ነው። እንግዲህ ኤሪክ ቴናክ አያክስ የመረጠ ኳስ የሚቆጣጠር ቡድን ቢሰራ ወደ ዩናይትድ ከመጣ በኋላ በዚህ ስብስብ አያክስ አይነት ቡድን መስራት አልችልም ብሉ መጀመሪያው ሲዝን ላይ በተለይ ኳስ ሞሮፌ ትራንዚሽን ቡድን ነበር የሰራው። ለእነዚህ አይነት ማጫወት የሚሆን አይነት ተጫዋች አይደለም ጄደን ሳንቹ። ስለዚህ ሳንቹ ዶርትሙንድ ላይ የታየውን አቅሙን ሊያሳይ አልቻለበት ዋናው ምክንያት ማለት ነው፣ ይሄ ከቡድኑ ሲስተም ጋር የተገናኘው ነገር ነው። አንደኛ ግልጽ የሆነ ሮልም አልነበረውም በስብስብ ውስጥ ማለት ነው። ፕላስ ሬጉላርሊ በላይናፕ ውስጥም አንመለከተውም ነበር። ከሜዳ ውጭ ያሉ ደግሞ አንዳንድ ችግሮችም ነበሩ። አሁን ሜዳው ላይ ፎከስ እናድርግ ብዬ ነው እንጂ ጃ ግሪሊሽም ከሜዳ ውጭ ያሉ አንዳንድ ችግሮች አሉ። ም ታይም ደግሞ ጄደን ሳንቾ ጋር ከሜዳ ውጭ የተፈጠሩ ኬዞች አሉ። በኋላ ላይም ከክለቡ ጋር ያለያየው ከኤሪክቴናን ጋ እንግዲህ ጸብ ውስጥ የከተተው ከሜዳ ውጪ የነበሩት ሶሻል ሚዲያ ላይ ሚዲያ አንድል የሚያደርግበት የሚዲያ ጫናዎችን አንድል ያደረገበትን መንገድ ፕላስ ሜንታሊም አስቸጋሪ ጊዜ ላይ ነበር። ከቡድኑ ጋር ሙሉ ለሙሉ ተለያይቶ በግሉ የተወሰነ ጊዜ እንዲያሳልፍም ተደርጎ ነበር። ነገር ግን ከሜዳ ውስጥ አንጻር ብቻ ከተመለከትን ይሄ ወደ ዩናይትድ ያደረገው ዝውውር ማለት ነው እጅግ በጣም የተሳሳተ ዝውውር መሆኑን ነው የሚያሳየን ማለት ነው። ለእሱ አጫወት የሚሆን አይነት ቡድን ውስጥ አይደለም የመጣው። ሊጉም አንደገኛ አደ ሴም ታይም ሞር ፔሲ የሆነ ሊግ ነው። ጀደን ሳንቾ እንግዲህ እንደ መስመር አጥቂ አድርጎ በአብዛኛው ሲጫወት ነው የተመለከተው። ለመስመር አጥቂ የሚሆን ደግሞ ኤክስፕሎሲቭ የሆነ ፔስ የለውም። እሱ የበለጠ ለኮምቢኔሽን ፕሌይ የሚሆን አይነት ተጫዋች ነው፣ ለአንድ ሁለት አይነት አጫዋች የሚሆን አይነት ተጫዋች ነው። አት ደ ሴም ታይም ደግሞ በደንብ ከመስመር ይልቅ ወደ መሀል በጥልቀት እየገባ በነፃነት እንዲንቀሳቀስ የሚፈልግ አይነት ተጫዋች ነው ማለት ነው። እነዚህ ፊዚካ አሁን ፕሪሚየር ሊግ ላይ ሞሮ የፊዚካል ድዌሎች ቀጥተኛነት ይስተዋላሉ ማለት ነው። እንደነዚህ አይነት አጫዋትም የሚሆን አይነት ተጫዋች አይደለም ፊዚካል ድዌሎች ፍልሚያዎች ላይ ደካማ ነው ማለት ነው። የመረጠውም ሊጉ ከዛም በላይ ደግሞ ከሊጉም ባለፈ የመረጠውም ክለብ ማለት ነው የሚጫወትበት መንገድ፣ ክለቡም በጊዜው የነበረበት ኮንዲሽን ሌላ አስቸጋሪ አድርጎበታል ማለት ነው ወደ ዩናይትድ ከሄደ በኋላ ማለት ነው። ስለዚህ ምን ያህል የክለብ ምርጫ ሴም ታይም ደግሞ አሰልጣኝ የክለቡን የሚያሰለጥነው አሰልጣኝ የሚከተለው አጫወት መምረጥ በዋናነት ተጫዋች እድገት ወሳኝ መሆኑ ነው የሚያሳየው ማለት ነው። ሶ ጄደን ሳንጆ ከሜዳ ውጭ ካሉት ነገሮች በይበልጥ ሜዳ ውስጥ በትክክለኛ አሰልጣኝ ወይ ደግሞ በጥሩ አሰልጣኝ ወይ እሱ ሞሩ ኳስን ለመቆጣጠር የሚቆጣጠር አይነት ቡድን ቢሆን ሴም ታይም ደግሞ ኳሶችን በነፃነት እየተንቀሳቀስ ሊያገኝ የሚችልበት እድል ቢኖርና በዙሪያዎቹ ደግሞ ብዙ ሯጮች ካሉ ሞር መስመር ላይ ካለ ደግሞ ሮቨርላፕ የሚያደረግ ተጫዋች ጥሩ ፓሰር መሆኑ የታወቀ ነው። ፓሲንግ ሬንጁ አስደናቂ ነው። እንደዚህ አይነት ተጫዋች በዙሪያው ሲኖር ነው እንግዲህ የሳንቾ ራሱን በደንብ ሳይ የሚችለው አደ ሴም ታይም ደግሞ የዋንቱ የኮምቢኔሽን ፕሌይ ተጫዋች ነው ብለናል። በቅርበት ከሌሎች ተጫዋቾች ጋር አንድ ሁለት እየተጫወተ እንዲያልፍ የሚያደርገው እድል ይፈጥርለታል ማለት ነው። በላስት ሲዝን ላይ ቻምፒዮንስ ሊግ ከፔስጅ ጋ የነበረው ጨዋታ ላይ እንዴት አስደናቂ እንደነበር ብናስታውሰው ይመስለኛል። እንግዲህ በጥልቀት በነፃነት ሲገባ ነበር፣ አንድ ሁለት ሲጫወት ነበር፣ ጥሩ ፓስ ሲያደርግ ነበር። በቃ እንደዚህ አይነት ኢንቫይሮንመንት ውስጥ ነው ሳንቾ ራሱን ሊያሳይ የሚችለው። ታለንት ዋይዝ ምንም ጥያቄ ውስጥ የሚገባ አይመስለኝም። አሁንም በተመሳሳይ ሁኔታ ከፕሪሚየር ሊግ ውጭ ካሉ ሊጎች ላይ ስፔን ሊሆን ይችላል፣ ተመልሶም ጀርመን ሊሆን ይችላል፣ ጣሊያንም ሊሆን ይችላል። ሞር ቴምፖ ቀዝቀዝ ባለ ሁኔታና የተሻለ ነፃነት በሚያገኝበት ውስጥ አሁንም አቅሙ ማሳየት ይችላል። ገና 25 ዓመቱ ነው። የበለጥ አቅሙ የሚያሳይበት እድል በደንብ ይኖራል ማለት ነው። ነገር ግን ይሄ የኬሪየር ምርጫው ከፕሪምየር ሊግ ከዶርትሙንድ ወደ ዩናይትድ ያደረገው ዝውውር ማለት ነው፣ በዋናነት እድገቱ ላይ በትልቁ እንቅፋት እንዲሆን አስችሎታል ማለት ነው። የበለጠ ስትራግል እንዲያደርግ አስችሎታል ማለት ነው። ከለው አንስቴብል መሆኑ በጊዜው እንደገና ደግሞ ፐርፎርም ባላደረገ ቁጥር ደግሞ ኮንፊደንስም የኮንፊደንስ ጥያቄ የሚነሳበታል ማለት ነው። ከዛም ተጨማሪ ደግሞ እንግዲህ ከሜዳ ውጪ የተለያዩ ፋክተሮች አሉ። እንግዲህ የበለጠ እንግዲህ ፈርስት ሪት ባደረገ ቁጥር ሜዳ ላይ ጥሩ ፐርፎም ባላደረገ ቁጥር ሚዲያ ላይ የሚደርሰው ጫና ሃንድል ማድረግ ባልቻለ ቁጥር ማለት ነው፣ የበለጠ ስህተቶች የበለጠ እንዲሰራ ነው የሚያስገድደው ማለት ነው። እንግዲህ አንቶኒ ከዩናይትድ ወጥቶ ወደ ስፔን ሄዶ እንግዲህ በቤቲስ አስደናቂ ጊዜ እንዳሳለፈ ተመልክተናል። እንግዲህ ከጃንዋሪ ጀምሮ እስከ ውድድሩ ፍጻሜ ድረስ አንዳንዴ ለአጫወቱ የሚሆን ሊግ ሴም ታይም ክለብ ሞሬ የተረጋጋ ግልጽ የሆነ አይዴንቲቲ ያለው አይነት ቡድን ሲሆንና ያ አይዴንቲቲ ደግሞ ለክለቡ የሚመች ሲሆን ለተጫዋቹ የሚመች ሲሆን የበለጠ አቅሙን ለማሳየት እድል ያገኛል ማለት ነው። አንድ ተጫዋች ፐርፎርም አላደረገም ማለት ያ ተጫዋች ሙሉ ለሙሉ ብቁ አይደለም አይመጥንም ለማለት ላይሆን ይችላል። ለተጫዋቹ አቅሙን ሊያሳይ የሚችልበት አጫወት ክለቡ እየተጫወተ አይደለም ማለት ነው። በአሁን ጊዜ የምንመለከታቸው አብዛኛው ኢንዲቪጁዋል ላይ ፎከስ የሚያደርግ ሳይሆን ሞር በሆነ ሲስተም ውስጥ ተጫዋቾች ኦፕሬት እንዲያደርጉ የሚያስገድድ አይነት አጫዋወት ስለሆነ በዛ ውስጥ ራሱን ለማሳየት አንድ ተጫዋች አልቻለም ማለት ምንም ፐርፎርም ማድረግ አይችልም ሙሉ ለሙሉ ማለት ላይሆን እንደሚችል ማረጋገጫዎች ናቸው። ከክለባቸው ለቀው በሌላ ኢንቫይሮንመንት ውስጥ ፐርፎርም የሚያደርጉ ተጫዋቾችን ስንመለከት ማለት ነውና የደንሳንቹን በዋናነት ከዶርትሙንድ በኋላ የመረጠው ፓዝ አስቸጋሪ አድርጎበታል። ከዩናይትድም በዚህ ሲዝን ወደ ቼልሲ በውሰት ከሄደ በኋላ በተወሰኑ ጨዋታዎች ላይ ፐርፎርም ሲያደርግ ተመልክተናል። በተለይ በቼልሲ የመጀመሪያው ጨዋታ ከቦርንማውዝ ጋር በቪታሊቲ ስቴዲየም ባደረገው ጨዋታ ላይ እንግዲህ አስደናቂ ፎርም ነበር ያሳየው። በዛ ጨዋታ ላይ ቼልሲ አንድ ለባዶ ነበር ያሸነፈው በክሪስቶፈር ንኩንኩ ግብ ማለት ነው። ጨዋታው እየተገባደደ ባለበት ያቺን ፓስ በአስደናቂ ሁኔታ ለንኩንኩ የሰጠው ጄደን ሳንቾ ነው እና በዛን ጨዋታ ላይ እንግዲህ በደንብ የምናስታውሰው ከነበረ አንድ ጄደን ሳንቾ ጥሩ ፐርፎርም እንዲያደርግ የቻለበት ምክንያት የበለጠ ቼልሲ ኳስ ግብ ለማግኘት ወደፊት ተጠግቶ ነበር፣ ወደ መሃል ተጠግቶ ነበረ፣ የበለጠ ኳሱ በተለይ ጨዋታ ወደ እየገፋ በመጣ ቁጥር ማለት ነው እና በጄደን ሳንቾ በኩል በደንብ ኮኮሬላ ኦቨርላፕ ያደርግ ነበር። በዛ ጨዋታ ላይ ቀደም እንደጠቀስኩት ደግሞ በዙሪያው የሚሮጡ አይነት ተጫዋቾች ሲኖሩ በጂዝን ሳንቾ ጋር ኳሶችን ጥሩ ኳሶችን ማድረግ ይችላል ማለት ነው። ከኮኮሬላ ጋር በጣም በተደጋጋሚ ኳሶችን ፓስ ያደርግለት ነበር። ኮኮሬላም እነዛም ኳሶች ሲቀንስ ተመልክተ ነበር በተደጋጋሚ ማለት ነው። እንደዚህ አይነት ኦቨርላፒንግ ራኖች ወይ በዙሪያው ደግሞ የሚደረጉ ማንኛውም እንቅስቃሴዎች በቅርበት የሚደረጉ አንድ ሁለት ቅብብሎች የደንሳንቾ የበለጠ ራሱን እንዲያወጣ ይረዳዋል ማለት ነው። አንድ ለአንድ ተጫዋች እንዲያሸንፍ በተደጋጋሚ የማያስፈልግበት ሁኔታ ላይ ከሆነ ማለት ነው። በኋላ ላይ የተቸገረው አንዳንድ አጋጣሚዎች ሞር የመስመር ተጫዋቾች ሞር አይዞሌትድ ይሆናሉ ከቡድኑ፣ እና በዛን ጊዜ አንድ ለአንድ ማሸነፍ ግዴታ ውስጥ ይገባል። እንደዚህ አይነት አይነት ተጫዋች አይደለም፣ ደንበኛ የመስመር አጥቂ አይደለም። እንደ ዋይድ ፕሌይ ሜከር ነው። የግሪሊሽ አይነት ታይፕ ነው። ሁለቱም ዋይድ ፕሌይ ሜከር ናቸው፣ ነገር ግን የተወሰነ ልዩነት አላቸው። ሞር ግሪሊሽ ቦል ካሪየር ነው። አደሴም ታይም ነው። ፖዚሽን ሪቴን የሚያደርግ አይነት ተጫዋች ነው። ጀደን ሳንቾ ቀድሜ እንደጠቀስኩት የበለጠ የኮምቢኔሽን ፕሌየር ነው። ሞር ፋይናል ሰርድ ላይ የፋይናል ሰርድ ቴክኒሺያን ነው ማለት እንችላለን። ፋይናል ሰርድ ላይ በጣም ኮምፖዝድ ነው፣ ጥሩ ፓሶችን መስጠት የሚችል አይነት ተጫዋች ነው። የበለጠ ግሪሊሽ ሞር ፋውሎችን የሚጋብዝ አይነት ተጫዋች ነው። ኳስ ሺልድ ማድረግ መሸፈን ይችላል፣ ወደ ስፔስ ኳስ ይዞ መግፋት ይችላል ማለት ነው። ጀደን ሳንቾ ጋር ፈጣን የሆኑ አንድ ሁለት ቅብብሎች ላይ እና ከትባኮች ላይ ሞር ፎከስ ያደረገ አይነት ተጫዋች ነው። እንደዚህ አይነት ዲፍረንሶች አላቸው፣ ግን በተወሰነ መልክ ሁለቱም ፕሌይ ሜከር ናቸው። ሴም ታይም ደግሞ ከግራ መስመር ላይ ተነስተው መጫወት የሚመርጡ አይነት ተጫዋቾች ናቸው። እንደዚህ እነዚህ ባህሪያቶች ያመሳስላቸዋል ማለት ነው። ሶ እንደዚህ ለአጫወታቸውን የበለጠ ለማሳየት ወይ ደግሞ ፖቴንሻላቸውን ማክሲማይዝ ለማድረግ የሚችሉበት ኢንቫይሮንመንት ውስጥ ወይም አጫወት ሁኔታ ውስጥ ባልሆኑ ቁጥር የበለጠ ይቸገራሉ። በተቸገሩ ቁጥር ደግሞ ኮንፊደንሳቸው በራ ይርቃል ኮንፊደንሳቸው ወዲ ያጣሉ። በዛ አጋጣሚ ደግሞ በሚፈለገው ደረጃ ፐርፎርም ማድረግ ሳይችሉ ይቀራሉ ማለት ነው። እና እንደዚህ አይነት ሁኔታ ነው የገጠማቸው ብዬ አስባለሁ። ሁለቱም ተጫዋቾች ማለት ነው። በመረጡት ክለብ እና በክለብ ውስጥ በነበሩት አጨዋወቶች ማለት ነው። ለነሱ የማይሆን ወይም እነሱ አቅማቸው ሊያሳዩ የሚችሉበትን መንገድ አለመሆኑ ነው። ሰው ማንም ስለ ተጫዋች የሆነ ቡድን ሄዶ ፐርፎርም አለማድረግ ስናወራ ደሴም ታይም ከዛ በፊት ፐርፎርም ሲያደርግ ምን አይነት አጫወት ውስጥ ነበር ፐርፎርም ሲያደርግ የነበረው ብሎ መጠየቅ የሚያስፈልግ ይመስለኛል። አዳፕት ማድረግ አንድ ኳሊቲ ነው። በሄደበት ቦታ ባለው ጫወት ውስጥ አዳፕት ማድረግ ማለት ነው። እንደዛ የሚያደርጉ ተጫዋቾች ነገር ግን አዳፕት አላደረጉም ማለት ያ ተጫዋች በዛ ስታይል፣ በዛ ጫወት ውስጥ ወይ ደግሞ ሜይ ቢ ለሊጉም ሊሆን ይችላል በዛ ጫወት ውስጥም ሊሆን ይችላል መጫወት አልቻለም ማለት ሙሉ ለሙሉ አቅሙን አጥቷል ወይ ደግሞ ችሎታውን አጥቷል ብሎ መናገር አይቻልም ማለት ነውና የሁለቱ ተጫዋቾች የኬሪየር ሙቭ ማለት ነው። የመረጡት ክለብ ማደግ ባለባቸው ደረጃ እንዳያድጉ አድርጓቸዋል ማለት ነው። ረዲ ግሪሊሽ ወደ 29 ዓመቱ ነው። ከዚህ በኋላ እንግዲህ ምን አይነት ክለብ ላይ እንመለከተዋለን የሚለውን እስኪ የምናይ ይሆናል። ጄዶን ሳንቾ ግን ገና 25 ዓመቱ ነው። አሁንም ምናልባት ከፕሪሚየር ሊግ ውጭ ያሉ ሌሎች የአውሮፓ አምስት ሊጎች ላይ ግልጽ የሆነ ስታይል የበለጠ ኳስ የሚቆጣጠር አይነት ቡድን ውስጥ ደግሞ መሄድ ከቻለ የበለጠ አቅሙን ማሳየት የሚችል ይመስለኛል። የበለጠ ነፃነት አግኝቶ ደግሞ መጫወት የሚችል ከሆነ ማለት ነው። እንዲህ ከኳስ ጋር በጣም የሚደንቅም ተጫዋች ስለሆነ ለማየት የሚማረክ አይነት ተጫዋች ስለሆነ ማለት ነው። እናንተ ስም ታስባላችሁ? ስለ ሁለቱ ተጫዋቾች ማለት ነው። ሳንቾ መሆኑ ግሪሊሽ በሄዱበት ክለብ የሁለቱ ማንችስተሮች በሚገባው ደረጃ ፐርፎም ማድረግ አልቻሉም። ግሪሊሽ ኦፍኮርስ ዋንጫዎችን አሸንፏል፣ ሜይ ቢ ስለዛ ሊወራ ይችላል። ግን እንደ ተጫዋች ግን ወደ ኋላ ነው እድገቱ የሆነው ማለት ነው። የግሪሊሽም ሳንቾም ኦፍኮርስ የካፕ ጌሞ ዋንጫዎችን ምናምን አሸንፏል። ነገር ግን የበለጠ ራሱን ያጣበት ጊዜ ነው የሚመስለው ማለት ነው። እናንተ ከዚህ አንጻር ስለ ሁለቱ ተጫዋቾች ወደ ማንችስተር ክለቦች ከሄዱ በኋላ ምን ስለገጠማቸው ነገር ምን ሀሳብ አላችሁ? እስኪ በሀሳብ መስጫው ላይ ኮሜንታችሁን ስጡኝ። አመሰግናለሁ።